በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። መልክዐ ዑራኤል። አፈቅሮከ ፈድፋደ ዑራኤል ሆይ ከመልኮች ሁሉ ይልቅ ያንተን የጸሎት መልክ እወዳለሁ። የመልክህ ጽነጸዳል በደመ ወልደ እግዚአብሔር የታተመ ነውና ዑራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአክ ብርሃናት አንተ ነህ። በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብርህ የሰማይ መላእክት አደነቁ። ለተፈጥሮ ከዑራኤል ሆይ ያለ መናገር በጥንተ አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም ላለው ዑራኤል ሆይ የይቅርታና የቸርነት ክብር መልአክ ነህና ስለ እኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነትህ ዘወትር ከጥፋት ያድናልና ለዝክረ ስምከ ከማዕርና ከወተት ይልቅ ለሚጥመው ስም አጠራር ሰላም ላለው ዑራኤል ሆይ ክንፍህ በደመ ወልደ እግዚአብሔር የተነከረ የታለለ ነውና ዓለሙን ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ስልጣን በክብር ከፍ ከፍ አደረግ። ለስዕርተ ርእስከ ዑራኤል ሆይ እሳታዊ ለሆነ የራስህን ሰላም ላለው ዑራኤል ሆይ ባህረ እሳትን በኋና የምታሻግር ዋናተኛ ነህ። ከዚህ ዓለም የጥፋት ባህር ታሻግረን ዘንድ ኃላፊ ጠፊ በሚሆን አንደበታችን ሁልጊዜ እንማልድሃለን። ለአይንቲከ ዑራኤል ሆይ ችግረኞችን ለሚመለከቱ አይኖችህና የቅዱሳን ጸሎት ሰምተው ወደ እግዚአብሔር ለሚያቀሩ ጆሮችህ ሰላም እላለሁ። ዑራኤል ሆይ ቀይሃን እሳታውያን ለሚሆኑ ጉንጮችህና ከዚህ ዓለም ሽቶ ልዩ መዓዛ ላላ አፍንጮች ሰላም እልሃለሁ። ዑራኤል ሆይ የደጋጎች የምስራቃውያን የሰብአ ሰገል መሪ ኮከባቸው አንተ ነህ። እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጠ ጊዜ እስከ ቤተልሔም እየመራ አድርሳቸዋልና ለከናፍሬከ ዑራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከንፈርህ ሰላም እልሃለሁ። ዑራኤል ሆይ ትጉህ የሆንክ የትጉሃን መላእክት አለቃ እንደ መሆንህ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ ባፈሰሰው ደግሞ እኛን የቅድስት ወንጌል ልጆች አድነን፣ ቤዛም ሁነን። ለቃልከ ዑራኤል ሆይ በደዌ ሥጋ በደዌ ነፍስ የተያዙትን ህሙማን ለሚፈውስ ቃልህ እና ትንፋሽህ ሰላም እልሃለሁ! ዑራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደባረካት እንዲሁ ቤተ መቅደስን ሕያው በሚሆን በክርስቶስ መስቀል ባርካት። ለጉሬከ ዑራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፉ ክንፎችህ እና ትክሻህ ጋር ባለመለያየት በስረ ወጥነት ለሚገኙ አንገትህና ጉሮሮህ ሰላም እልሃለሁ። ዑራኤል ሆይ ክቡር የምትሆን ሰማያዊ መላክነህና በዕለተ ስቅለት ዓለምን ለመቀደስ የክርስቶስን ደም በምድር ላይ በምትረጭበት ጊዜ የታምራት ቃለ ማዕነቅ ድምፅ በምድራችን ላይ ተሰማ አስተጋባ። ለዘባንከ ዑራኤል ሆይ የምስጋናን መጎናጸፊያ ለተጎናጸፈ ጀርባ ሰላም እልሃለሁ። የቅዱሳንን ጸሎት ተቀብሎ ከስላሴ ፊት ለሚያደርስ ደረትህን ሰላም እልሃለሁ። ዑራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደመሆነ በፊትህ የምንመላለስ የእኛን ጸሎታችንን ወደ አባቅርብልን ቀለሟል የታመን ካማላጅ ነህና ዑራኤል ሆይ የመስቀል ምልክት ያለበትን የተአምራትና የማዳን በትር ተአምር ለጨበጡ እጆችህና ጭንህ ሰላምታ ይገባል። ዑራኤል ሆይ በብቸኛው ተጓዥ በያይቆት መሰላለ ከተከታዮቿ ከዮሴፍና ከሰሎሜ ጋር ድንግል ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሳታንና ለመዝራእትከ ዑራኤል ሆይ በተፈጥሮ ህብረታቸው ለሚያስደንቁ ለእጅህ ክርንና ክንድህ ለወርችህ እና ለመዳፍህ ሰላም እላለሁ። ዑራኤል ሆይ ማህበረን የምትባረክ ደገኛ ካህነ እኮ በየጊዜው እርዳን ጠብቀንም፣ ለጠላትም ማሳልፈ አትስጠን እርዳታ ሀገርን ከጥፋት ህዝብን ከስደት ያድናልና። እብል ላእዳዊከ፣ ዑራኤል ሆይ ለእጆችህ ጣት ሰላም እላለሁ። በጣቶች ጫፍ ላይ ለሚያንጸባርቁ ጥፍሮችም ሰላም እልሃለሁ። ዑራኤል ሆይ የምስጋና ለውዝ ገውዝ ያዝክ ነበልባላዊ ሙሽራ እንደመሆነ ከአንተ ዘንድ ከሚመነጭ እዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ለገበዋቲከ ዑራኤል ሆይ እሳታዊ ክንፎችህን ለተጎናጸፉ ጎኖችህ ሰላም እልሃለሁ። በሕይወትም ምስጋና መብል በተለይ ሆድህም ሰላም እልሃለሁ። ምስጋና መብል ለተመላ ሆድህም ሰላም እልሃለሁ። ዑራኤል ሆይ በብርሃናት ሁሉ የተሾምክ ነህና ከእለት እኪት ሰውረን ከክፉ ነገርም ሁሉ ጠብቀን። ለልብከ ዑራኤል ሆይ ክህሎት የባህሪ የሚሆን የአምላክን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪያቸው ለማቅረብ ዝግጁ ለሆነው ሀሳብህና ልቦና ሰላም እልሃለሁ። ዑራኤል ሆይ መልካም ባለሙያ፣ መልአካዊ ገበሬ ነህና ከግብረ ዲያብሎስ እንክርዳድ የአጣንን ነፍስ ፍሬ በእርዳታ መንሻ በጥረህ አንጠርጥረህ ለይ። ለነዋይ ውስጥከ ዑራኤል ሆይ የመለኮት መንፈስ ኃይል አድሮ የተቀመጠባቸው የውስጥ ገንዘቦች ሰላም እልሃለሁ። ዑራኤል ሆይ የተፈጥሮ ባህሪ ከሳትና ከነፋስ እንደመሆኑ መሆኑ መጠን የአገልጋይህን የህይወት ዜና መርከብ የባህር ማዕበል ሞገድ አያንገላታውም። መስቀል ዜና በወልደ እግዚአብሔር ደም ታትሟልና ለህንብርትከ ዑራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህ እና እንብርት ሰላም እልሃለሁ። ዑራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት የሚያበቃ ከፈጣሪ ዘንድ ምሕረትን ማልደህ ለምን። ናቆያን ዜከ ዑራኤል ሆይ በአንድነትና በሦስትነቱ ለሚሰገድለት አምላክ ስግደትን ለሚያስቀድሙ ለሁለት ጉልበቶችህና እሳታውያን ጭኖችህ ሰላም እልሃለሁ። ዑራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህ። አበባነትህም ለሱ የታደሙትን ደስ የሚያሰኝ የክርስቶስ ሙሽራ አበባ ነው። ለአጋሪከ ዑራኤል ሆይ ለእርዳታ ፈጽመው ለሚፋጠኑ እግሮች እና ተረከዝ ሰላም እልሃለሁ። ዑራኤል ሆይ በስደት ወራት ለድንግል የምድረ ግብጽን መንገድ ያመለከትካት አንተነህ ሶስት ዓመት እያለቀሰች እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበሰርካት አንተነህ እኮ ለመከየድ ከ ዑራኤል ሆይ መዝናኛዋ በጽርሃ ጽዮን ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦልን ጎዳና መረገጫውን ለሆነው ተረከዝ ሰላም እልሃለሁ። ዑራኤል ሆይ ከፈጣሪ ይቅርታን አስገኝተ የሀጣንን ነፍስ የምትጎበኝ ነህና በዚህች የቁርጥ የፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳንህ እንማጸናለን። ለአጻቢኪ ዑራኤል ሆይ ከሁለቱ የእግሮችህ ግን የእግሮችህ ግንድ ለተቀበሉ ለበቀሉ አስር ውጣቶችህና ጥፍሮችህ ሰላም እልሃለሁ። ዑራኤል ሆይ ለኤኖክ ምስጢረ ምስጢረ ጥበባትን እንደገለጽክለት ሁሉ ከነበልባላዊ መልአክ ከገብርኤልና ከደገኘው ከቅዱስ ከደቅሲዎስ በዓል ጋር በህብረት በሚከበረው በዓል የተሰበሰቡትን ምዕመናን ሁሉ ባርካቸው። ለቆምከ ዑራኤል ሆይ ለነበልባላዊ የቁመትህ አካልና ለእሳታዊ ስነ መልክ ሰላም እልሃለሁ። ዑራኤል ሆይ ለእዝራ ስቱኤል ምስጢርን የምትገልጽ የሚገልጽ ትንቢትን የሚያናግር ጽዋ ልቦናን ልቦና ለመጋት እንደ ተቻኮልክ ሁሉ በውስጥ በውጭ የከበርክ መልአክ ነህና የአንደበቴን ምስጋና ለመቀበል ፈቃደኛ በመሆን ከአዘን የታረጋጋይ ዘንድ በሩጫና በችኮላ ፈጥነው ወደ ኔና ኦ ዘነ ህዛ ህከ ዑራኤል ሆይ አቤቱ በወልድ የከበረ ደሞ መርጨት መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቀልጠውን የመለኮት እንደሚረጨ ራይልሆይ ራይል ሆይ ለአይን ደስ የምታሰኝ የጥበብ መፍለቂያ ምን ጫንተነህና ከእግዚአብሔር በተሰጠ የረዴት ክንፍ ስትበር ስትበር መጥተህ አፋጣኝ እርዳታ አድርግልን። ኦ ዘከሰትከ አቤቱ የእግዚአብሔር ወልድን ከሙታን ተለይቶ በዕለተ ሰንበት በስጋ የመነሳቱን ምስራች ምስጢራዊ ቦታ በሚሆን ለቅዱሳት አንስት የገለጽክ ዑራኤል ሆይ ሰማያዊውን ምስጢረ ነገርና ምድራዊውን መፋቅደ ነገር እናውቅ ዘንድ ልዩ ቋንቋዎችን ግለጽልን ግለጽልን። እምርት ዕለት ዑራኤል ሆይ ይች የዓለም ሲመት ዕለት እጅግ የከበረች የተመረጠች ዕለት ናት። ዑራኤል ሆይ ይቺ የበዓለ ሲመትህ ዕለት እጅግ የከበረች የተመረጠች ዕለት ናት። ከድንግል እረፍት በኋላ ቃል ኪዳን የተቀበልክባት ቀን ናትና። ዑራኤል ሆይ በምእመን መስቀል ላይ የተሾምክ ታማኝ አገልጋይ ካህነህና አሳሳጅ ከሚሆን ከሰይጣን አገዛዝ ነጻ አውጥተህ ማህበራዊ አንደበታችንን ለሁል ጊዜ ጠብቅ የሃይማኖት ጥመኞችንም ታጠጣ ዘንድ የእጅህን ጽዋ አላክልን! ኦ ዘአመርከ አቤቱ ለጻድቁ ይስሐቅ! የስንዴ ዘሩን ጠዋት ዘርቶ ማታ አጭዶ ወቅቶ ከጎተራው ያስገባ ዘንድ መንፈሳዊ ጥበብን ያቀዳጀኸው አንተ ዑራኤል ነህ! የቅዱሳን ረዳታቸው ዑራኤል ሆይ ከሽቱ ይልቅ የመወደድ ጤና መዓዛ ያለ ነህና፣ የጽጌ ሙሽራን ስለ ጤና ፍር ፍቅር ፍቅሬ የኔው ነው የኔ ነው፣ እኔም የእሱ ነኝ፣ ፍቅሬ እንደ ነጭ እጣን መዓዛ የጣፈጠ ነው እያለች ታመሰግናለች። ናሁ ገጽየ፣ እነሆ በቀራንዮ የተተከል የተክል ቦታ ከጉንደ መስቀል የተገኘ ጽጌ የምስጋና አበባ አበበ የምስጋና ፍሬንም አፈራ። ዑራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክል ናርዶስ ነውና ጼና መዓዛው በህያው ባህሪ በክርስቶስና በክብርት እናቱ ቅድስት ድንግል ማርያም ፊት እንደ ሱራፊ ማዕጠንት ባለ መዓዛ መዓዛው የምስጋናችንን መዓዛ ያጣፍጥልን። አሜን። ስብሐት ለእግዚአብሔር። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብርና ምስጋና ይገባል። ዳግመኛም በአርያውና በአምሳሉ ዳግመኛም በአርያውና በምሳሌው ከአራቱ ባህርያተ ስጋ አምስተኛ ባህሬ ነፍስ አከናውኖ ሰውን የፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግነዋለን። በዚህም ሰብአዊ የክብር ተፈጥሮ ዑራኤል ሳይቀር ፈጽሞ ተደንቆ ለፈጣሪው ክብር ምስጋና ይገባዋል፣ በማለት ምስጋናን አቅርባልና የእግዚአብሔር ምስጋናው በምድርም በሰማይም የመላ ነው። ለዘላለሙ አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ዑራኤል አምላክ ሆይ በክርስቶስ ክርስቶሳውያን የተሰኘን የጥምቀት ልጆችህ እኛን አገልጋዮችህን ከመከራ ሥጋ ከመከራ ነፍስ ጠብቀን። ለዘላለሙ አሜን።